እጅግ በጣም የሚያምር መልካ ምድር ላይ ነው የምንገኘው። ምድራችን እንግዲህ በርካታ ማዕድናትን ይዛለች። በተለይ ደግሞ በሀገራችን ኢትዮጵያ በርከት ያሉ ማዕድናት ከሚገኝባቸው ቦታዎች መካከል አፋር ክልል አንደኛው ነው። ወደ አፍዴራ መጓዛችንም ለዛ ነበር። በጠዋት ተነስተን ነበር ወደዚህ ጉዟችንን ያደረግ ነው። ዋነኛው ዓላማችን በጨው ምርት ላይ የተሰማሩ ባለሙያዎችን ለማግኘት ነው። በምን አይነት መልኩ ነው ጨው ተመርቶ ወደ ገበያ የሚቀርበው የሚለውን አጠቃላይ የጉዞ ሂደት ምን እንደሚመስል ላሳያችሁ እሞክራለሁ። ዛሬ እድለኞች ሆነን አየሩ ከወትሮ ትንሽ ቀዝቀዝ ብሎ ነው የጠበቀን፣ ዝናብም ዘንቦ ነበር። እንደሚታወቀው አፋር ክልል ከፍተኛ ሙቀት አለባቸው ከሚባሉ ቦታዎች መካከል አፍዴራ አንደኛው ነው። ከፊቴ ባለሙያዎች እየታዩኝ ነው። የእነሱንም ሕይወት በዛው እንቃኛለን። እንከተላቸው እንድሪስ ሁሴን ይባላል። የጉልበት ሰራተኛ ነው። ጨው ምግቤም ህይወቴም ነው ይላል። በአፍዴራ ሐይቅ የሚመረተው የጨው ምርት ለባለሀብት ሀብት በማቅረብ ቤተሰቡን ያስተዳድራል። የጨው ማዕድን እዚህ ስፍራ መኖሩ ትልቅ እድል እንደሆነም ያነሳል። ስሜ እንግዲህ እንድሪስ ሁሴን አል ይባላል። ያው እንዲህ የምታየው ስራው ትንሽ ከበድ ይላል። ያለፋል እንደዚህ ሆኖ በጂዲኖ ነው ነው እንግዲህ ከዛ ማሳለ ዶማል እንደገና ከስክሰን ምን ብለን ነው የምንሰበስበው። ከላይ ከመጀመሪያ ስንጀምር ከባህር ነው የሚመጣልን ከባህር ይመጣል ሞተር አለ በቲቦ ነው የሚመጣው እዛ ጋር ማቀዝቀዣ መጀመሪያው አለ ከዛ ቀጣይ ማሞቂያ አለ ከዛ እዛ እንትን ካለ በኋላ ነው እዚህ መጥቶ እንደገና ወደ ማምረቻነት ወደ ጨው የሚቀየረው ማምረቻ ይሄ ማምረቻው ነው እዚህ ከሆነ ከቆየ በኋላ ወደ ጨውነት ይቆያል። ያው ስድስት ወር ሰባት ወር ከዛም በላይ ይፈጃል ጨው ለመስራት ይሄ ብዙ ያው ሳንቲቡ በጣም ትንሽ ከፍ ስለሚል የተወሰነ አመት ይቆያል። በዛ ላይ ጥኑ። ከዛ በኋላ ነው እንግዲህ እኛ ወደ የስራ ገብተን ኢንቨስተር ጋር ተመካክረን ጨውን ይዘን በካሬ ነው የምንይዘውም። ሳንቲሙን ይሄን ያክል ያዋጣናል ይሄን ያክል ያዋጣን ብለን ተስማምተን ተመካክረን ነው ከዛ በኋላ የምንገባው። ግን ያንን ቆጥበን ነው የምንጠቀመው። ከዚሁም ላይ ደግሞ ቀንስን ቤተሰብ እያስተዳደርን ነው የምንኖረው። ሕይወታቸውን በጨው ምርት ላይ ያደረጉ የጉልበት ሰራተኞች በአካባቢው ያለውን የሙቀት መጠን ታሳቢ አድርገው ደፋ ቀና ይላሉ። ሰራተኞቹ በሁለት ፈረቃ ተከፍለው ይሰራሉ። ከሌሊት ዘጠኝ ሰዓት እስከ ንጋት አንድ ሰዓት፣ ከቀን ዘጠኝ ሰዓት እስከ ምሽት ሁለት ሰዓት በሥራ ገበታቸው ላይ ይገኛሉ አፍዴራ የሰመራ ልዩ ኢኮኖሚ ዞን ወደ ስራ ገብቶ አምራቾች ምርት ማምረት ጀምረዋል። በቂ የጥሬ ዕቃ ክምችትም በአፍዴራ አለ። ከ2016 ዓ ም ጀምሮ ወደ ልዩ ኢኮኖሚ ዞኑ በወር ከ300 ሺህ ኩንታል በላይ ጨው ወደ ኢንዱስትሪ ግብዓትነት ተቀይሯል። ሆኖም አሁንም የአፍዴራ የጨው ገበሬዎች ኑ አብረን እናልማ ሲሉ ጥሪያቸውን ያቀርባሉ። እኔ እዚህ አካባቢ ተዋላ ነኝ። እዚህ ነዋሪ ነኝ። ቤተሰብ እዚህ ነው፣ ልዩዎችም እዚህ ነው። ሁሉም በጨውኖ የምንተዳደረው በሌላ ሪሶርስ የለንም፣ እርሳም የለንም። እኛ እርሳ ደግሞ ጨውኖ። አፍዴራ ለሁሉም ምቹ ነው፣ ለነዋሪ ብቻ አይደለም ለእንግዳም ደግሞ። የተለያየ ቦታ ስላለን መጥቶ ባለሀብት፣ ኢትዮጵያ ብዙ ባለ ሀብት አለ፣ ብዙ ባለ ሀብት መጥቶ ይህንን ሪሶርስ አብሮ ብንጠቀም የሚል ሀሳብ አለ በግ

አፍዴራ የኢኮኖሚ ማዕከል ለኢትዮጵያ ብቻ ሳይሆን ለአፍሪካ የሚበቃ ሀብት ያላት ሰላም የሆነች ምድር ነች። ይህ ሁሉ ጨው ነው፣ ይዩት። እንደሚታየው የማይነጠፍ ሀብት ነው ያለው ሐይቁ። በሀገር ውስጥም ይሁን በውጭ ሀገር ያሉ ባለ ሀብቶች ሰላም የሆነችውና የጨው ሀብት ወዳላት አፍዴራ ኢትዮጵያ ብቻ ሳይሆን ለአፍሪካ የሚተርፍ ሀብት አለና ሰላም ጸጥታ፣ የተረጋጋ በሆነችው አፍዴራ ይምጡ። ዲያስፖራዎች ሁለት እጃችንን ዘርግተን እንቀበላችኋለን። አርሂቡ እንላችኋለን። ሰላም አለይኩም። እሚያመርቱ ነጋዴዎች ለህብረት ስራ ማህበራቶች ያስረክባሉ። በህብረት ስራ ተደራጅተው ማለት ነው። ይህንን ደግሞ ለባለሀብቶች ያቀርባሉ። ህብረት ስራዎች ባለሀብቶች ደግሞ ለኢንዱስትሪ ግብአትነት ይጠቀሙታል። ተመራ ኢንዱስትሪ ፓርክ ከመከፈቱ በፊት እንደምታዩ ነው፣ ሜዳ ላይ ነው። ትልቅ ሀብት ነው ያለው፣ የበሰለ እንጀራ ምንም የማያስፈልገው ኢንዱስትሪ መግባት የነበረበት እስካሁን ኢንዱስትሪ ባለመግባቱ ነው እዚህ ተከማችቶ የምናየው። ይህ ሀይቅ ለአፍዴራ ነጭ ወርቅ ነው። በምድር ገጸ በረከት እየተደመምን አፍዴራን ተሰናብተን ማምሻውን ወደ ሰመራ ቀናን። የጀንበርን መፍካት ተከትለን መዳረሻችንን ሰመራ ልዩ ኢኮኖሚ ዞን አደረግን። ሰመራ ልዩ ኢኮኖሚ ዞን በመንግስት ከለሙ የኢኮኖሚ ዞኖች አስራ ሶስተኛውና በእድሜ ትንሹ ነው። በ2013 ግንቦት 7 ቀን በጠቅላይ ሚኒስትር አብይ አህመድና የአፋር ክልል ርዕሰ መስተዳደር አወል አርባ በተገኙበት በይፋ ተመርቆ ወደ ስራ ገብቷል። ከዚህ ቀደም ኢንዱስትሪ ፓርኮች በማኒፋክቸሪንግና ማቀነባበር ስራ ላይ ብቻ አተኩረው ይሰሩ የነበረ ሲሆን በኢንዱስትሪ ፓርኮች ልማት ኮርፖሬሽን ያስቀመጠው መስፈርት አሟልተው 11ዱ ኢንዱስትሪ ፓርኮች ወደ ልዩ ኢኮኖሚ ዞን ተለውጠዋል። ከእነዚህ መካከል አንዱ የቀድሞ የሰመራ ኢንዱስትሪ ፓርክም ወደ ሰመራ ልዩ ኢኮኖሚ ዞን ተሸጋግሯል። በአዋጅ ቁጥር 1322 ህዝባር 2016 ዓ.ም በወጣው የልዩ ኢኮኖሚ ዞን አዋጅ መሰረት ልዩ ኢኮኖሚ ዞን ከማኒፋክቸሪንግ ኢንዱስትሪ በተጨማሪ የንግድ፣ የሎጂስቲክስ፣ የሆቴልና ቱሪዝም፣ የቴክኖሎጂ አገልግሎት እንዲሰጡ ተደርገው የተቋቋመ ነው። ሰመራ ልዩ ኢኮኖሚ ዞን በመልክዓ ምድራዊ አቀማመጡ ለባህር በር ቅርበቱ ተመራጭ እንደሆነም ይነሳል። ከጅቡቲ ወደብ 280 ኪሎ ሜትር ርቀት ከአሰብ ወደብ 284 ኪሎ ሜትር ርቀት ላይ መገኘቱ የውጭ ንግድን ትኩረት አድርገው ለሚሰሩ ድርጅቶች ተመራጭ አድርገዋል። የልዩ ኢኮኖሚ ዞኑ ግቢ አጠቃላይ በ50 ሄክታር መሬት ላይ ያረፈ ሲሆን እጅግ ዘመናዊና ዓለም አቀፍ የጥራት ምዘና ያሟላ ኢኮኖሚ ዞን ነው። በግቢው ስምንት ማምረቻ ሼዶች አሉ። እያንዳንዳቸው 5500 ካሬ ሜትር ስፋት ሲኖራቸው በአጠቃላይ 200 ሄክታር ይዞታ አለው። ሰመራ ልዩ ኢኮኖሚ ዞን አፋር ክልል ካለው ተፈጥሮ ሀብትና መልክዓ ምድራዊ አቀማመጥ አንጻር ምርትን አቀነባብሮ ለሀገር ውስጥና ለውጭ ሀገር ገበያ ለሚያቀርቡ ኩባንያዎች ተመራጭ አድርገዋል። በአሁኑ ወቅት ባለሀብቶች በክልሉ የሚገኘውን ከፍተኛ የጨው ሀብት በፋብሪካ በማቀነባበር ለሰውና ለእንስሳት ምግብነት ለሚውሉ ምርቶች ላይ አተኩረው እየሰሩ ይገኛል። በኢኮኖሚ ዞኑ ካሉ ስምንት ሼዶች ሶስቱ በባለሀብት የተያዙ ናቸው። አርባ ሁለት ሺህ ካሬ የሚሆን መሬት ለተለያዩ ባለሀብቶች በሁለት ሺ 17 ለልማት ማስረከብም ተችሏል። ልዩ ኢኮኖሚ ዞኑ ብሎም አፋር ክልል ለኢንቨስትመንት ምቹ እንደሆነም በምርት ሂደት ላይ የሚገኙ ባለሀብቶች ምስክር ናቸው። እዚህ ሲመጣ አንደኛ ያየሁት ሕዝቡን ነው። ሕዝቡ በጣም አቃፊ ሕዝብ ነው። አፋር ሕዝብ በእውነት ሰው ወዳድ ነው እና ምንም እንቅፋት የሚገጥም ነገር የለም። በጣም ኢንቨስትመንትን ያበረታታል። በጣም ጥሩ መስተንግዶ ነው ያለው ኢንዱስትሪ ፓርኩ ያው ውሃም አለው አሁን መብራትም መጀመሪያ ያለ ችግር የነበረውን ሙሉ በሙሉ አስተካክሏል። መቆራረጥም የለም እና በጣም ኢንቨስትመንት በጣም አመቺ ነው። እንደው በዚህ ላይ እንደው ለሌሎችም ኢንቨስትሮችም ሌላ ነገር ኢንቨስት ማድረግ ለሚፈልጉትም መቶ አፋሪም ቢያዩና ከዛ በኋላ እዛ የቆዩት ጊዜ እንደሚቆጫቸው ነው የሚሰማኝ። ትልቁ አድቫንታጅ ደግሞ በቅርበት ላይ ኢንፑት ስላለ ያ በጣም አድቫንቴጅ አለው ብለን እናስባለን። ለምሳሌ የእንስሳት መኖ ያልኳችሁን እኛ ብቻ አይደለን፣ 1520 አዳዲስ ኢንቨስተሮች ቢመጡ ገበያው በጣም ሰፊ ነው። በእንስሳት መኖ በኩል ያለውን ችግር በትንሹም ቢሆን ይቀርፋል። ነገር ግን ገበያው ሰፊ ነው፣ ኦፖርቹኒቲው ሰፊ ነው። ሽያጭ ዲስትሪቢዩሽኑ ምንም ችግር የለበትም። ሁሉም የሚችሉት ሁሉ አቅም ያላቸው ቢመጡ በእኛ በኩል ሞራል እንሰጣለን። ኢንቨስተሮች የመጀመሪያ ኮንሲደር የሚያደርጉት አንድን ፋብሪካ ወደ አንድ ቦታ ለማምጣት ሮ ማቴሪያልስ ሮ ማቴሪያልስ በአቅራቢያው ወይም በምን ርቀት በምን ያክል ርቀት ላይ ይገኛል የሚለውን ጥያቄ ያነሳሉ። ከዚህም በተጨማሪ የትራንስፖርቴሽን ጉዳይ ይነሳል፣ የወደቦች ጉዳይ ይነሳል፣ እንደዚሁም የሰላም ጉዳይ ይነሳል እና እነዚህን ሁሉንም ፋክተሮችን ደምረን ስናያቸው የሰመራ ስፔሻል ኢኮኖሚክ ዞን ኢንተርምስ ኦፍ ፒስ ሰላም ስናየው የሰላም ተምሳሌት ወይም ፍጹም ሰላማዊ በሆነ ቦታ ላይ የሚገኝ ነው። አምራች ድርጅቶች በቂ የግብአት ክምችት ስላላቸው የምርት ሂደታቸውን በተሳካ ሁኔታ እያከናወኑ እንደሆነ ተመልክተናል። ሰመራ ልዩ ኢኮኖሚ ዞን የተገነባው በኢትዮጵያ ከፍተኛ የማዕድን ክምችት ባለበት አፋር ክልል በመሆኑ ማዕድናትን በመጠቀም በፋርማቲካል ኢንዱስትሪ መሰማራት ለሚፈልጉ የሀገር ውስጥና የውጭ ባለሀብቶች የተለያዩ በመድኃኒትና ጤና መጠበቂያ ምርቶች እንዲሁም በኬሚካል የቅመማ ምርቶችን ለማምረት ብሎም በክልሉ ያለው ከፍተኛ የጨው ማዕድን ምርት ግብዓትነትን በመጠቀም መሰማራት ለሚፈልጉ ባለሀብቶች ልዩ ኢኮኖሚ ዞኑ ተመራጭ ነው። ከማዕድ ምርት በተጨማሪ በጨርቃ ጨርቅና በግብርና በምግብ ማቀነባበርና በእንስሳት መኖ ምርቶች ላይ መሰማራት ለሚፈልጉ ባለሀብቶች ልዩ ኢኮኖሚ ዞኑ ከሰመራ 10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ የእርሻ መሬትን ጨምሮ የተሟላ አገልግሎት ማግኘት የሚችሉበትን አሰራር ዘርግቷል። እነዚህ ማኒፋክቸሪንግ ካምፓኒዎች ብዙ ጊዜ እንደ ግብአት የሚጠቀሙት የማዕድንና የአግሪካልቸር ግብአቶችን ነው እና እነዚህን ሁለቱን በምናይበት ጊዜ በአንድ በኩል የማዕድን አሁን ለምሳሌ በእኛ ስፔሻል ኢኮኖሚክ ዞን ውስጥ እየሰሩ ያሉ ፋብሪካዎች ማዕድን ላይ ነው እየሰሩ ያሉት፣ ጨው ላይ እየሰሩ ያሉት። ከፍተኛ የጨው ክምችት ያለበት አካባቢ መሆኑ ተመራጭ ያደርገዋል። ሌሎች ማዕድኖችም አሉ። እንደዚሁም በቴክስታይል እና በፉድ ፕሮሴሲንግ ላይ ለመስራት የሚፈልጉ የሚያስቡ ባለሀብቶች ካሉ በዚህ ከስፔሻል ኢኮኖሚክ ዞኑ 10 ኪሎ ሜትር በማይ ወላ ርቀት ላይ በሀገራችን ካሉ ሰፋፍ የእርሻ መሬቶች መካከል ሊመደብ የሚችል የእርሻ መሬት በመስኖ የሚለማ ይገኛል። ስለዚህ አጠቃላይ እነዚህን አድቫንቴጆችን ኮንሲደር ስናደርጋቸው የሰመራ ስፔሻል ኢኮኖሚክ ዞን ስትራቴጂካሊ ሎኬትድ ተደርጎ የተገነባ ስፔሻል ኢኮኖሚክ ዞን ነው ማለት እንችላለን። ሰማራ ኢንዱስትሪ ፓርክ እጅግ በጣም ደስ የሚልና ከሞላ ጎደል የተሟላ መሰረተ ልማት ያለበት ነው። በፓርኩ በኩል እጅግ በጣም አመርቂ የሆነ ድጋፍ ከሄድ ኦፊሱ ጀምሮ ድጋፍ ተደርጎልናል። እኛም ከፓርኩ ውጭ ኢንቨስት ለማድረግ አስበን ነበረ። እንዲያውም ቦታ ወስደን ነበረ። ያን ሰረዝን እና ወደዚህ ገባን። ምክንያቱም እዚህ ውስጥ ያለው የኢንዱስትሪ ስሜት በጣም የተቀነባበረና የተስተካከለ አይነት አሰራር ያገኘንበት በመሆኑ በተጨማሪም ከፓርኩ ማኔጅመንት ከላይ እስከታች ድረስ ሰፊ ድጋፍ የሚደረግልን በመሆኑ በጣም በፍጥነት ማሽን ከውጭ ገዝተን አምጥተን አጓጉዘን አምጥተን፣ በተጨማሪ ደግሞ ደረቅ ወደብ ጎናችን ላይ ስላለ ክሊራንስ ሁሉ እዛው ጨርሰን እዚህ ውስጥ ጨርሰን ማለት ነው እና ወደ ስራ ለመግባት እየተፋጠንን ያለ ነው ማለት ነው። አምሳ ሚሊዮን አካባቢ ነው ኢንቨስቲ ያደረገው እዚህ ላይ። ሙሉ ኃይል ስንገባ በሰዓት አምስት መቶ ነው ቁንታል ነው የሚያመርጠው ማሽኑ። ትልቅ ማሽን ነው በሰዓት አሁን እንደምታየው ነው ምርቱ። አሁን በቀን ኦልሞስት ሶስት ሺ አራት ሺህ ቁንቷል እንደዚህ እናመርታለን። በአንድ ሺፍት ነው አሁን መስራት የያዝ ነው። ሶስት ሺፍት እናደርጋለን አሁን ለግ ሶስት ሺፍት ለማድረግ አሁን ሰራተኞች ቅጥር ላይ ነን፣ ፕሮሰስ ላይ ነን። ወደ አምስት መቶ ሰው ስራ እድል ይፈጥራል አንዱ የአንድ ፕሮጀክት ትልቁ አላማ የስራ እድልን መፍጠር ነው። በዛ መሰረት እኛ እስከ 382 የሚደርሱ ቋሚ እና ጊዜያዊ ሰራተኞችን ቀጥረን እናስገባለን። በተጨማሪ ደግሞ በኤጀንሲ ደረጃ አውትሶርስ አድርገን ከምናሰራው ጋር በድምሩ ወደ 382 ሰራተኞች በዚህ ፋብሪካ የስራ እድል ያገኛሉ። ይሄ የአፍዴራ ጨው ነው። ዶቢ ከሚሉትና አፍዴራ ከሚሉት ነው የምናመጣው። አንኳሩን ነው የምታውቀው። ይኸውልሽ ይኸውን የአፍዴራ ነው የአፍዴራ ጨው ነው ው ከአፍዴራ፣ እዛ ቆፍረው እንትን የሚያደርጉት ው ይሄ የዶቢ የሚሉት ነው። ይሄ መሀሉ ከፍተት አላለ፣ ከኋላ ረጅም ነው። አሁን ሙቀቱን አትቼም እንጂ ያሳይሽ ነበረ። ብዙ ጨው ነው ያጠራቀም ነው እኛ ፋብሪካዎቹ ለአካባቢው ሴቶችና ወጣቶች የስራ ዕድል የፈጠረ ነው። ከአፍዴራና ዱብቲ የመጣው የጨው ምርት ወደ ፋብሪካ ከገባ በኋላ የለቀማ የእጥበትና የማንጻት ተግባር ይከናወናል። የሰው ልጅ ጤና በጠበቀ መልኩ አዮዲን ተጨምሮበት ወደ ቀጣይ ምርት ሂደትም ያልፋል። የጨው ማዕድን በላብራቶሪ የጥራት ቁጥጥር ሂደት የሚያልፍ ሲሆን ተገቢው የኬሚካል ውህዶች ተጨምሮበት ጥራቱን የጠበቀ የጨው ምርት መመረቱ ሲረጋገጥ ወደ ማሸግና ለፍጆታ ለመዋል ይሰናዳል። እኛ የምናሽገው 50 ኪሎ ግራም ጨው ነው ማለት ነው። 50 ኪሎ ግራም ጨው እናሽጋለን። እንደምታዩት ማዳበሪያው ላይ ኔላ የፕሪንት ኢንፎርሜሽን እዚህ ላይ ፕላስቲኩ ደብል ነው፣ እና አይቀደድም። በጣም ጠንካራ ነው። የአዮዳይዝድ ጨው እንደዚህ ነው፣ ማሸጊያው ማለት ነው። የታጠበ ጨው ከሆነ ግን ሌላ ነው፣ ነጭ ነው። ነጭ የዚህኛው የአዮዳይዝ ሳልት ጨው ሙሉ ኢንፎርሜሽኑ እዚህ ላይ ይኖራል ማለት ነው። የት እንደተመረተ፣ የት እንዳለ። ይሄኛው ደግሞ ወይ በል ፕሪንት ኢንፎርሜሽን አለን፣ ፕሪንተር አለን እዚህ ጋር የሚመጣውን ነገር ባች ሰጥቷል። ለምሳሌ በእለቱ በቀኑ፣ ቀኑ፣ ወሩ እና ዓመተ ምሕረቱ ፕሪንት ይደረጋል። አዎ ፕሪንት ይደረጋል ማለት ነው። እዚህ ጋር በጣም ብዙ ሰራተኞች አሉ የሚሰሩ። አንድ ቦታ ላይ እስከ አራት ሰራተኛ እንጠቀማለን። ፓኬጅ ይበቃል። በሰመራ ያለው አስቸጋሪ የአየር ጸባይ መቋቋም የሚችሉ ለአካባቢው ተስማሚ የሆኑ ችግኞችን በማጽደቅ በግቢው ያለውን አረንጓዴ ሽፋን ለመጨመር በልዩ ኢኮኖሚ ዞኑ በልዩ ትኩረት እየተሰራበት ይገኛል። የአረንጓዴ ልማት ባለሙያዎቹ አስቸጋሪውን የአየር ሁኔታ ታሳቢ ባደረገ መልኩ ከአመሻሽ 11 ሰዓት እስከ ሌሊት 6 ሰዓት ችግኞችን ያጠጣሉ። ሰመራ ልዩ ኢኮኖሚ ዞን የተሟላ መሰረተ ልማት ዝርጋታ አለው። ይህም ያለውን የኢንዱስትሪነት መንፈስ የሚጨምር ነው። በቅጥር ግቢው ብሎም በሁሉም ሼዶች የውሃና የመብራት መሰረተ ልማት መተከሉ የተሳለጠ የምርት ሂደት እንዲኖር ያደርጋል። በግቢው ያለው የውስጥ ለውስጥ የመንገድ ዝርጋታ ደረጃውን በጠበቀ መልኩ መልማቱ ለአልሚዎች በቀላሉ የጥሬ እቃ ብሎም የምርት እንቅስቃሴ ለማድረግ በእጅጉ ይረዳል። ሰመራ ልዩ ኢኮኖሚ ዞን ለሀገር ውስጥ ብሎም የውጭ ሀገር አልሚ ባለሀብቶችን ተቀብሎ ለማስተናገድና አብሮ ለማልማት በሩን ክፍት አድርጎ እየጠበቀ ይገኛል።